ጸሎቱን ሳልጭ ሰርዷ ላርግኝ እንደዚያ ነው። ደህና ነህ? ደህና ነኝ። እንዴት ነሽ? ምን አዲስ ነገር አለ? እኔ ጋር የለም ምንም አዲስ፣ ባለበት ነው ባለበት ነው። አንቺ ጋር ግን አይጠፋም መሰል ሰላም ነው? አይ ሰላም ነው። አይ እንኳን ሰላም ሆነ። እና እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እ እንዴት ነው እባክሽ ነገሩ? አይ እየሰማህ አይደል እያየህ ነው፣ ነው እኮ አንተ ነገር። ባትሬ ዘግቶብኛል። ዋ በዚህ ሰዓት እና ባትሬ አይዘጋም። እ በዚህ ሰዓት እና ባትሬ መዝጋት የለበትም። ባትሬማ እየዘጋብኝ ነው፣ በሌላ ስልክ ባሊኛ ስልክ ነው። ደርብ መነጋገሪያ እየሆንሽ እኮ ነው፣ ቫይራል አሁን ሚዲያው ሁሉ የሚያወራ እንደዚያ ነው። እንጂ ምንድን ነው ግን እኔ አልገባኝም እኮ ማርያምን አንድ ቀንም ማታም በቃ እነሱ እኮ አጥፉተውታል በስህተት ስለሆነ እነሱ ቢያጠፉትም እንትን አለ እኮ የዚህ አለ ታማታ፣ እንደዚያ እንደተደዋወልን ከዚያ በነገው ጧት ተነስቼ ሳይ ቪዲዮው የለም፣ ጧት ተነስቼ ሳይ አንድ ቀን ቪዲዮው የለም። ከዚያ ደግሞ እንደገና አዙረው ለቀውታል። በሰሪ አይው አዙረው የለቀውት የራሳቸው እንትን ነው። ሴቭ የተደረገው እኮ ወዲህ ሌላ ሰው ቀድሞ አውርዶት የነበረ ሰው ነው ይሄ አዎ እንጂ እነሱ ከሆን ምንም የለም እነሱም ታስረዋል የሉም እኮ ኧረ እባክሽ ማርያም ታስረዋል አሉ አዎ ምን ማለት እንዴት ነው ንገረኝ እኔ አልገባኝ ሲጀምሩ ሲጀምር እነሱ እነሱ ያውቁታል እነሱ ናቸው ማወቅ ያለባቸው እኮ እኔም እያወቅኩት አይደለም

እንዴት አገኙሽ መጀመሪያ? እንዴት አገኙሽ? አይክን ቢያሰ ክትትል ነበረኝ ያስከታተል። እንዴ? አረ የነገር ገራሚ ነው? እና አልጠየቅሻቸውም እንዴ አንቺ ምንድነው ምናምን ለምን ተፈልጎ ነው ምናምን አላልሻቸው? ያላት ወላጅ አልባ ትዳር ያላት ትዳር አልባ በክቡር ጋብቻ የተወለደን ልጅ ባስገድዶ መደፈር የሕዝብን ስሜት በሚኮረኩር የጭካኔ ተግባር እየተፈጸመ በማስመሰል የኢኮኖሚ ችግር የሌለባትን የቤት ሰራተኛ ለማኝና የጎዳና ተዳዳሪ በማድረግ ሐሰተኛውን ፈጠራ አዘጋጅተዋል። ይህ ለማመን የሚከብዱ የማኅፀን መጨጨቅ እግርና አንገት የመቁረጥ ጭንቅላት የመክፈት በደርዘን ወንዶች የመደፈር ሰሞኑን ሶሻል ሚዲያውን እያጨነነቀ ያለው የብርቱካን ጉዳይ ብዙዎችን ግራ ያጋባ ያወዘጋገበ ሆኗልና፣ ሁላችንም ተወዛግበናል። እውነቱ ማንጋ ነው? እንዴትስ ነው? እንዴት ሊሆን ቻለ? ግራ ተጋብተናል። እሷ ቃለመጠየቁ ላይ ቤተሰብ እንደሌላት ነው የተናገረችው። አሁን ግን ቤተሰብ እንዳላትና ባለትዳርም እንደሆነች እየተናገረች ነው ማለት ነው። ያው የስልክ ልውውጧን ይዤላችሁ መጥቻለሁ ዛሬ። መጀመሪያ ላይ እንዳስገባሁት እና እንደሰማችሁት እርግጠኛ ነኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ በሙሉ አለም የምትገኙ የሰው ዘር በሙሉ ሰላም እናንተ ይሁን እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ላይክ ሽር እያደረጋችሁ አበረታቱኝ። ያው እስካሁንም እያበረታታችሁኝ ከጎኔ ላላችሁ በሙሉ ከልብ ምስጋናዬን አቀርባለሁ ማለት ነው። እንግዲህ የብርቱካን ጉዳይ አሁንም ግራ አጋብቶ ብዙዎችን አወዛግቦ ሶሻል ሚዲያውን ግን እያጨናነቀ ይገኛል ማለት ነው። ምንድን ነው እሱ እሷ እያለቻለችው እኔ በጣም ተጋነነ ምክንያቱም ጭራሽ ማልቀሴንም አላስታውስም እያለች ነው። የኢቢኤስ እንግዲህ አላፊም ስራ አስኪያጅም እሷ ባል እንደሌላትና ያው ቤተሰብ እንደሌላት ነው ቃለመጠየቁ ላይ እየተናገረችው። ነገር ግን እሷ ናት ደውላ አውርዱልኝ፣ እኔ ከባለቤት ጋር ጠብ አልፈልግም ያለችን ባለቤቷም ባለቤቷ ነኝ ብሎ ደውሎም ይውረድልን አውርዱልኝ እባካችሁን ሲለን ሊከሱን ይችላሉ በማለት ነው ቪዲዮውን ከዩቱብ ላይ ልናጠፋው እና ልንደልተው የቻልነው። ምክንያቱም መጀመሪያ ላይ ቀረጻ ሲካሄድ እሷ ቤተሰብ እንደሌላትና ባለትዳር እንዳልሆነች ያው ተደፍራ እንደወለደች እንጂ የልጇ አባት አብሯት እንደሆነ በትዳርም እንዳገባች በትዳርም እንደምትኖር አልተናገረችም ነበረ። ነገር ግን ቪዲዮ ከተለቀቀ በኋላ ደውላ እባካችሁ አውርዱልኝ፣ አልፈልግም አለችን። በመቀጠል ደግሞ እኛ አናወርድም እንኳን እንዳንል ሊከሱን ይችላሉ በሚለው ባለቤቷ ነኝ ብሎ ባለቤቷ ከደወለ በኋላ እና አውርዱልኝ፣ አልፈልግም ሲሉን ነው እያወረድ ነው። እንግዲህ ይቅርታም እየጠየቁ ነው ማለት ነው። እሷ ደግሞ ያው እኔ ቤተሰቦቼ አሉ፣ እህት ወንድም፣ ቤተሰብ አለኝ። ትዳርም፣ የተከበረ ትዳር አለኝ። ልጅንም የወለድኩት በትዳር ተድሬ ተኩዬ በስነስርዓት፣ በወግ በማዕረግ አግብቼ ነው ልጅን የወለድኩት እንጂ ተደፍሬ አይደለም። እኔ የተሰጠኝን ስራ ነው የሰራሁት። ግን ደግሞ እንደዚህ የሚጋነን እና እንደዚህ አንገት የሚያስደፋ ሀገርንም ወገንንም የሚያስከፋ አልመሰለኝም። እና ያው የቤቱ ሰራተኞች በሙሉ ታስረዋል። እኔ ብቻ ነኝ ነጻ ያለሁት ምክንያቱም ስራውም ከነሱ ነው ስህተቱም ጥፋትም ያለው ከነሱ ስለሆነ እኔ ጥፋተኛ አይደለሁም። የተሰጠኝን ሰርቻለሁ። ነገር ግን ከተሰጠኝ ስራ በላይ ደግሞ እኔ ከሰራሁት በላይ ነገሩ ተጋኗል። ትላለች ብርቱካን ማለት ነው። እንግዲህ ሁላችንም ያው አብረን እናየዋለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቀን ጨባርጌ ይህንን ይመስላል። ሁላችሁም አብራችሁኝ እንደምትሆኑና አብራችሁኝ እንደምትቆዩ ቪዲዮውንም እስከ መጨረሻው እንደምታዩልኝ ተስፋ አደርጋለሁ ማለት ነው። በተረፈ እንግዲህ ሁላችንንም በያለንበት እግዚአብሔር ይጠብቀን፣ ሀገራችንን ሰላም ያድርግልን። እንደዚህ ከተወዘጋገበ ከመጥፎ ነገር ፈጣሪ ይጠብቀን። ሰላም ለእናንተ ይሁን እያልኩኝ አሁን